ሰላም ሰላም የዶች ቤተሰቦች እንደምቆይታችኋል? ዛሬም በአንድ ቪዲዮ መጥቻለው። በዛሬ ቪዲዮችን አፍላ ፍቅር ክፍል 127 በትናንትና ሁለት መለቀቁን እናውቃለን። ያንን ሰዓቱን ጠብቆ የተለቀቀውን ኤፒሶድ የተመለከተው ኦዲየንስ በዛ ስራ አስቀመጣቸውን አዝናኝ ኮሜንቶች እንመለከታለን። የቡቼ አስደናቂው ብቃት እንደቀጠለ ነው። ጸጋ በቁመ አብዳለች፣ ቹቻ የጸጋን ስልክ ሰርቃለች። ያንን የተመለከቱ እጅግ አዝናኝ ኮሜንቶችን ትመለከታላችሁ። የአቡሻ ትርትር ደግሞ ፍቅሩን ተቀብላለች። ሄለን ደግሞ ጓደኞቿ ጋር ስትሽኮረመም ነበር። ብዙ ሰዎች ደግሞ ስለዚያ ነገር እየተናገሩ ይገኛሉ። አብራችን ከዘለቃችሁ ትመለከታላ ስላላችሁ ለቻን አዲስ ከሆናችሁ ቻን ሰብስክራይብ እያደርጋችሁ ይህንም ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። ይህንም ብያችሁ ወደ ኮሜንቶቹ እሸጋገራለሁ። ኮሜንቶቹን ከመመልከታችን አስቀድመን አንድ ኮሚኒቲ ላይ ያስቀመጥኩትን ፖስት ላጋራችሁ። ኦዲንሱ አንድ ቆንጆ እንዲመርጥ የሚጠይቅ ፖስት ፖስቼ ነበረ። በዚያም ደግሞ አፍላፍቅር ውስጥ የሚገኙ አራት ተዋንያኖችን ለቅቅ ያለው አሊያም ደግሞ ፖስት አድርጌበታለው። ከአራቱ ደግሞ ሰዎች ማንን ይመርጣሉ የሚለውን ነገር ለመመልከት ሞክሬ ነበር። ያንን ደግሞ አስር ሺህ ሰዎች መርጠዋል። እንግዲህ አስር ሺህ ሰዎች የተሳተፉበት ምርጫ ነው። አንድ ሺህ ሰዎች ደግሞ ፖስቱ ላይ አድርገውታል። አምስት ቀናትን የቆየ ፖስት ነው። በዚህ መሰረት እንግዲህ ቤዛ ሰላሳ በመቶ የሆኑ ሰዎች ቤዛናት ቆንጆ ብለዋል። እንግዲህ በሁለተኝነት ደረጃ አዲስዋ ሄቨን ወይም ኢዮሲን እያስነቀለች ያለችው ሄቨን እንግዲህ ቆንጆ ነች ተብላለች። በሶስተኛ ደረጃ ደግሞ ፊዮሪን ተመልክተናል። አሊያም ደግሞ ፊዮሪ በሶስተኝነት ደረጃ ላይ የምትቀመጥ ቆንጆ ነች ተብላለች። በመጨረሻም ደግሞ አራተኛይቱ ጄሪ ነች ተብላ ተቀምጣለች ማለት ነው። አስር ሺህ ሰዎች እንግዲህ የተሳተፉበትን ይህንን ምርጫ ቤዛ አሸንፋቸዋለች። እናንተስ ትስማማላችሁ ወይ? የእናንተስ ቆንጆ ማነች? ከካራክተር ውጡና ቁንጅናን ብቻ ምረጡ። በቤዛ ምርጫ ትስማማላችሁ ወይ? ኮሜንት ሴክሽን ላይ ንገሩኝ። ወደ አፍላ ፍቅር ኮሜንቶች እንሸጋግራለን። የመጀመሪያውን ኮሜንት ስንመለከት እንግዲህ በስተመጨረሻ ኳሱ በነ ቹቻ እጅ ገብቷል። የጸጋ ስልክ ትክክለኛ እርምጃ። አሁን የሰራሽውን ግፍ ሁሉ የምትከፊበት ጊዜ ደረሰ ይመስለኛል። ግን ቤዛ ስርዓት ያጂ ቹቻን ከመደገፍ ውጪ ቃል ትንፍሽ እንዳት። የአንቺ ገርነትን በጣም በስቷል። ቹቻ የጓደኝነት ጥግ ነው ያሳየችሽ። ስለዚህ አንድ ቃል ትንፍሽ እንዳት። ግን ጸጋ ምን አይነቷ እንከፍነሽ! ያንን ሁሉ ዶክመንት የያዘ ስልክ ጥለሽ መውጣትሽ እንዴት አመንሽ ስልክሽን ብለው እንግዲህ ስቀውባታል፣ አሊያም ደግሞ ቀለደውባታል። ጸጋ ከዚህ ቀደም የብዙ ሰዎችን ዶክመንት የምትይዘው አሊያም ደግሞ ቅርጻ የምትይዘው በስልኳ ነው። ስልኳ ከተሰረቀ እሷ ደግሞ ምንም አይነት ነገር ማድረግ አትችልም። ምክንያቱም መረጃዎች አሊያም ደግሞ ስለ ሰዎች የያዘቻቸው ዶክመንቶች ደግሞ እዛ ስልክ ውስጥ ስለሆኑ ቹቻ እሷን ከመደብደቡ በተጨማሪ ስልኮች መስረቅ አለባት የሚል ሀሳብ ነበር። በትናንትና ሁለት እንግዲህ ቹቻ ስልኳን ሰርቃታለች። ከዚህ ቀደም ስልኳን ይዛ ወታ እንግዲህ በጉርድ አሊያም ደግሞ በፓንት ላስቲኳ ስታሲ የነበረችው ጸጋ በትናንትና ሁለት ተፈተኝ ሲላ አሳልፈውም ሲሰጥ ሲሰጣት ፈጣሪ ክላስ ውስጥ ላወታለች። ቹቻም ደግሞ ስልኳን ተቀብላታለች። ከዚህ በኋላ የሷ ዶክመንቶች ውሃ በላቸው ማለት ነው። ምንም ማድረግ አትችልም። ቹቻ ያንን ስታደርግ በነገራችን ላይ ፉንቋን ዓለም ደግሞ ቀስቴንም ጭምር ነው የተከላከለችው፣ ምክንያቱም ቀስቴ ማሳሰር የሚችል ፋይል እዛ ውስጥ እንዳለ እናውቃለን። ከዚህ በኋላ ጸጋ ምናልባትም ሌላ ቦታ ላይ ፋይሉን አስቀምጫዋለሁ ካላለች በስተቀረ ከዚህ በኋላ ጸጋ ምንም አይነት ነገር ማድረግ የማትችል ሰው ሆናለች። ቹቻ ጸጋ ገና በቁምሽ አሳብድሻ አለው ስትላት፣ ቤዛ ሰምታት አለች። ቤዛ ደግሞ ገርነቷ በጣም ነው የሚበዛው። ስለዚህም ቹቻን አንዳች ነገር መናገሯ አይቀርም። እንዴት ኳላ እንዴት አድርግ ያለሽ እንዲአይት ስብዕና አለሽ ወይ የሚል ነገር እንደምትል ነው እኔም የምጠብቀው። ያንን ነገር እንዳትናገሪ ቃል እንዳትነፍሽ እያለ ነው ይህ ሰው እንግዲህ እያስጠናቅቃት ያለው እስኪ እንመለከታለን። በቀጣይ ኤፒሶድ አሊያም ደግሞ ኤፒሶድ አንድ ሀያ ስምንት ላይ ቤዛ እንዴት ለቹቻ መልስ ትሰጣለች? አብረን እንመለከታለን። ቤዛ ደግሞ ገርነቷን ትታ ቹቻን ተደግፋታለች ወይ አሊያስ ደግሞ ቹቻ ላይ ተነስታ ትቆጣታለች? አብረን እንመለከታለን። ሌላውን ደግሞ ስንመለከት ለምን ሚኪ አቡሻ፣ ቦቼ ሆነው ሃናን ጨምሮ የቤዚ እናት ጋር ሄደው ድፍት እግራቸው ስር ብለው እንግዲህ ጠይቀዋል። ለሽምግልና ሰዎች እየተመረጡ ይገኛሉ እንደምታውቁት። ቤዛና ያሬድ እንግዲህ ፍቅራቸው ተፈትኗል። ያሬድ በትናንትና ሁለት ትምህርት ቤት አልመጣም። ምክንያቱም ቤዛን እየተመለከተ መቆየት አይችልም አሊያም ደግሞ ያስጨንቀዋል። ለዚህ ረፍ ልውሰድ ብሎ ቤቱ ቀርቷል መቅረቱም ደግሞ ቤዛን አስጨንቋል ምክንያቱም ይናፍቃታልም እንዲሁም ደግሞ በእሷ ምክንያት ከትምህርት ቤት እንዲቀራ ትፈልግም እሷ በምክንያታዊነት የምታምን ሴት ነች በዚህ ምክንያት ስትጨነቅ ተመልክተናል ይህንን የተመለከቱ ወዲሆን ሰዎች ናቸው እንግዲህ ለሽምግልና ሰዎችን እየመረጡ የሚገኙት ለምን ሚኪ አቡሻ ቦቼ ና ሀናን ጨምረን ለምን ቤዛናት ጋር ሽምግልና አንልክም ብለዋል እንግዲህ ጥሩ ሀሳብ ነው ወይ እናንተ ኮሜንት ሴክሽን ላይ ሊነግሩኝ ትችላላችሁ ሌላውን ደግሞ ስንመለከት ቤዛ የምትባል ሴትየው በጣም ታስጠ ትላለች መሀይም አስመሳይ የሚል ነገር ተመልክቻለሁ። ይህንን ያስባለው ነገር ምን እንደሆን አላውቅም። ቤዛን ሆና ሳይሆን ፍቅርን ሆና ምናልባትም ኢንስታግራም ላይ ኢንቦክስ አድርገ ኢግኖር ገሽታ ከሆነ በዚያ መንገድ መመለስ ነው እንጂ ተገቢ የሚሆነው እዚህ ጋር መቶ። ቤዛ የምትባለው ገጸ ባህሪ እጅግ በጣም የምትገርም አይነት ሴት ነች። ተወዳጅም አፍቃሪም ነች። ይሁንና ግን ድርቅናዋ ብዙ ሰዎችን ያናድዳል። ማሀይምም አስመሳይም የሚያስብል ነገር እስካሁን ድረስ ከካራክተሯ አልተመለከትንም። ማሀይምነቷን ሳይሆን አስተዋይነቷን እንዲሁም ደግሞ ጠቢብነቷን ደግሞ ብዙ ሰዎች የሚወዱላት ሴት ነች። ይሁንና ግን ፍቅርን ሆና ኢንስታግራም ላይ አለም ደግሞ ቲክቶክ ላይ ኢንቦክስ አድርገሃት ኢግኖር አድርጋ ከሆነ ያ መብቷ ነው። ሊያሰድባት አይችልም። በዚህም እንግዲህ አስመሳይ የሚለውን ነገር ስመለከተው ነው እዚያ ላይ ምክንያቱም ቤዛና ፍቅር ፍጹም የተለያዩ ሰዎች ሊሆኑ ይችላሉ። ቤዛ የምታደርጋቸው ነገሮች ፍቅር ላታደርግ ትችላለች። ቤዛ ደግሞ ሰዎች ልታደምጥ ትችላለች። ፍቅር ደግሞ በራሷ ነገር ደግሞ ም ቶን ሴት ልትሆን ትችላለች። ስለዚህ በዛ መንገድ መሳደቡና ያልተገባ ነገር ከመናገር ይለቅ እሷ ጋር የተመለከትከውን ነገር በምክንያታዊነት ብታወራ

ሌላው ደግሞ ስንመለከት በጣም ከፋኝ። አምሳያድ ፊዮሪና ቅዱስ ሲጣሉ አንብባቸውም የሚል ነገር ተመልክቻለሁ። ዶቼች አንብበው ተብያለሁ። ይሄው አንብብ ያለው ለማንኛውም፣ ፊዮሪና ቅዱስ በነገራችን ላይ ሲዋደዱም ብቻ ሳይሆን ሲጣሉም ነው ደስ የሚለው። አንዳቸው ሌላቸው ላይ ሲቆጡም የፍቅር ስለሆነ ውስጡ ደግሞ ስስትም ስላለበት እጅግ በጣም ነው ደስ የሚለው። እነሱ ተጣልተው አይለያዩ እንጂ የእነሱ ጥል የፍቅር ስለሆነ የሚጣፍጥ ነገር አለው። ትላንትና ደግሞ ከቅዱስ የሰማነውን ነገር በተመለከተ ሰዎች የተናገሩት ነገር አለ። አብራችን ከቆያቸው ደግሞ ትመለከቱታላችሁ እጅግ አሳዛ አብዛኛም ታሪክ ትላንትና ቅዱስ ሲናገር ሰምተነዋል። ሁሉም ሰው ከጀርባው የራሱ የሆነ ታሪክ እንዳለው ያየንበትና ትምህርት የወሰድንበት ነው። ጎልጎልና ጎግል አማትና ምራት ናቸው ጋይስ ብለው እንግዲህ ቦቼ ላይ ስቆበታል እውቀቱ እየሰፋ እንደሆን ታውቃላችሁ። እውቀቱ እጅግ በጣም አድማሱ እየሰፋበት እሱም በጣም አስደንግጦታል። ትናንትና ሄቨንን አግኝቶ ተጨማሪ አንድ ቃል አውቃል። ጄር የሚባለው ኢየሩሳሌም ሲያጥር እንደሆን ስላወቀ እውቀቱ ለሰፋ አስቧል። ሄቨን ማለት ደግሞ ገነት እንደሆን በማወቁም የእሱ የእንግሊዝኛ ቮካብለሪ ውስጥ ተጨምሯል። ቃላቶችንም በደንብ አድርጎ እያጠና ይገኛል። እውቀቱም እየሰፋ እንደሆን አስቧል። ቦቼ በትናንትና ሁለት እንደተመለከት ነው ደግሞ አቡሻ ጋር በነበረው ሲን የአቡሻን የቀደሙትን ፋይሎች ከሰው መቀበሉ ተናግሮት ያንን ሰው መናገር ስላልፈለገ ብቻ ለማስቀየር ሲል የአራዳው ልጅ ጪሱ ቦቼ ጎልጉል ነው የነገረኝ ሲለው ነበር። ጎልጉል ማን ነው ሲለው ጎልጉልን በደንብ አድርጎ ደግሞ ለአቡሻ ሲያስረዳው ነበር። አቡሻ ደግሞ ጎግል እንጂ ጎልጉል አይደለም ሲል ነበረ። ያን የተመለከተው ኦዲየንስ ነው እንግዲህ የቦቼን ንግግር ዓለም ደግሞ ቦቼ ጎግልና ጎልጉል አማትና ምራት ናቸው ብሎ መልሶ ነበር። ያንን የተመለከተው ኦዲንስ ነው እንግዲህ ቦቼ ላይ እየሳቀ የሚገኘው። ለማንኛውም ከዚህ በኋላ እንዳትረሱ ጎልጉልና ጎግል አማትና ምራት ናቸው። እናንተ ናችሁ ከዚህ ቀደም የተሳሳታችሁት። ቦቼ ደግሞ በደንብ አድርጎ ዝምድናቸውን ያውቃል። ስለዚህ ቦቼን ብትሰሙ የተሻለ ነው። ቦቼ እንግዲህ እንደምታውቁት ከዚህ ቀደምም እንደምንሰማው ውበቴ ሸጋ ሎጋነቴ፣ ቦቼ አዝጉ ተብለ ተስቆባል። ሁሌም ቦቼ ከአፉ የማይጠፋ የዳግማዊት ዘፈን ነው። ውበቱ ሸጋ ሎጋነቱ የሚለውን ወደ ራሱ ቀይሮ ውበቴ ሸጋ ሎጋነቴ ሲል ነበር። ውበቱ ጉድ ነው የምላሱ ውበቱ ተናጋሪነቱ ብዬ ደግሞ ጨርስለታለሁ። ለማንኛውም ቦቼ ውበቱ ምላሱ ላይ ነው። ከኢትዮጵያዊነቱ በላይ ደግሞ ተናጋሪነቱን ወድለታለሁ። እጅግ በጣም የሚናገር እንዴት መናገር እንዳለበትም በደንብ አድርጎ የሚያውቅ ሰው ነው። የከተማውንም እንዲሁም ደግሞ የባህል ሀገሩንም ሁለቱንም ሄድባቸዋለሁ ብለው ደግሞ ሄቨንን አስረድቶ በደንብም አድርጎ አስገርሟታል። ሄቨን ደግሞ ተመልክታ አንባቢና ሆይ ብላ ጠይቀዋለች። ከንግግርም ደግሞ ብስለት አይቼባታለሁ ብላ ብጠይቀው እሱም እስከ ሶስተኛ ክፍል እንደተማረ ይሁንና ግን በስየብሽ እንደሆን የጎዳናው ፀሐይና ዝናብ ነው በደንብ አድርጎ ያበሰለኝ። አትገረሚ ክላስ ቆጥሬ ሳይሆን ኑሮ ነው ያስተማረኝ ብሎ ሲመልስላት ነበር። ለማንኛውም ውበቱ ሸጋ፣ ሎጋነቱ ሴቶችን እያፋጀ ይገኛል። ውበቱ ደግሞ ምላሱ ላይ ነው ያለው። ውበቱ ደግሞ ተናጋሪነቱ ላይ ነው ያለው። ቦቼ አዝጉ ብዙ ሰዎችን ሲያዝዳና ተመልክቻለሁ። ሌላውን ደግሞ እንመልከት። እኔ ሄሉ ፍቅር ሲገላለጡ የኔ ማፈር ምን ይሉታል። እነ ሄሉን እንዳያችሁት እንግዲህ በትናንትና ሁለት እንግዲህ የልቤ ድራም አልገባሽም። ስለዚህ ከአንቺ መሸሽ ነበረብኝ ለዚህ ነው ከክላስ የቀረውት ብሎ ሲናገራት ነበረ። እንዴት አይኔን ተመልክት አትረዳም ብላ ወቅሳ ፍቅሯንም ስታስረዳው ነበር። መጀመሪያ የውቀን ነው የቀለጥኩልህ ብላ ተናግረዋለች። ለማንኛውም ይህንን የፍቅር አገላለጿን ስመለከት እኔም ስሽኮረመም ነበር። ስመኘው የነበረው ነው አቡሻ ጠቀለለ። አለም ደግሞ አፈሰ እንዳለ ደግሞ ሄለንም አፈሰች የሚያስብል አይነት ሰው ነው። በጣም ደስ የሚሉ ሰዎች ናቸው። ሲያሽኮረመማት ነበረ። በጓደኞቿ መሀል ደግሞ ሙድ ሲያዝባት ነበር። ያን የተመለከተችው ሄለንም ደግሞ የመጀመሪያ ፍቅሯ ነው ና ስትሽኮረመም ነበር። ለማንኛውም የአቡሻና የሄለን ፍቅር እጅግ በጣም ደስ የሚል ይመስላል። ጠላት የሆነችው ጸጋ ከዚህ በኋላ አንዳች ነገር ማድረግ እንዳችል ቹቻ ትልቅ ውለታ ውላላቸዋለች። ምንም ልታደርግ በማችልበት ሁኔታ ውስጥ ትገኛለች። ምናልባትም ሄሉና አቡሻ ፍቅራቸውን እንደ ያሬድና ቤዛ መቀሳ ትሆንባቸው ያጣጥማሉ። ያርግላቸውም ብያለሁ። እናንተም አሜን ብላችሁ ተቀበሉ። ሌላውን ደግሞ ስንመለከት ስልኩ እንዳይመለስ ውሃ ውስጥ ትክተትልን ቹቹሻ የሚል ነገር ተመልክች። ያለው እንደሚታወቀው ቹቹ ትላንትና የጸጋን ስልክ መስረቋን እናውቃለን። ስልኩ እንዳይመለስ ውሃ ውስጥ ጣዩ እየተባለች ነው የሚገኘው። ለማንኛውም በነገራችን ላይ ትምህርት ቤት ሄዳ ስልኬ ተሰረቀ እንዳትል፣ ትምህርት ቤት ስልክ ይዞ መምጣት አይቻልም። ስለዚህ በትምህርት ቤት ማስፈተሽ አትችልም። ማን እንደወሰደባትም በራሷ መንገድ ካላጣራችና ካልፈለገች በስተቀረ ትምህርት ቤት ሄዳ ስልኬ ተሰርቋል ይፈለግልኝ፣ አላም ደግሞ ይፈተሽልኝ ማለት አትችልም። ለማለትም ደግሞ የሚረፍድ ይመስለኛል። ስለዚህም የጸጋን ስልክ ውሃ በልቶታል። ከዚህ በኋላ ምናልባትም ሌላ ስልክ ነው የምትገዛው። ሌላ ስልክ ገዝታ ለሌላ ሴራ ነው ራሷ የምታዘጋጀው እንጂ ከዚህ ቀደም የነበረው ስልኳ ውሃ በልቶታል ማለት ነው። ሌላውን ደግሞ ስንመለከት ዴቭና ሶሲ በሳቅ ገደሉኝ፣ ጎባጣ ሽማግሌ ያላለችም ብለው እንግዲህ ስቀውባታል። እንደምታውቁት ትላንትና ዴቭና ሶሲ ለሽምግልና ተቀምጠው ነበር። ብሩክን አስቀምጠው ሲጣሉ ነበር እሷም አንተ ጎባጣ ሽማግሌ ብላ ሰድባዋለች። የእሱንም የመልስ ምት ደግሞ ቀጣይ ኮሜንት ላይ ትመለከታላችሁ። አሊያም ደግሞ እዚሁ ጋር እናንሳ ካልን ዴቭ እንደተመለከታችሁት እሷ ላይ ፎክሯል፣ አሊያም ደግሞ ዝቶባታል። ፍቅርን እንደ ፊልም በሲዝን እንቀጥለዋለን ከዩኒቨርሲቲ በኋላ ፍቅራችንን መቀጠል እንችላለን ብላ እንግዲህ ዴቭን አናዳው ነበር። ዴቭም የመልስ ምት ሲሰጣት ነበረ። በዚህም የመልስ ምቱ አንቺ እንዲህ አድርገሽብኛል፣ እኔም ደግሞ ቆንጆ የሴት እንግዲህ ጠብሽ ያሳይሻለሁ ብሎ ዝቶ ባታል ዛቻውን ያደርገው የሆነው አብረን እንመለከታለን። ቆንጆ እንደሆን እናውቃለን። ሴት ላስምጥ ካለም ደግሞ ሸጋ ምልም እንዳለው እናውቃለን። እሱን ግን ሶሲ በትናንትናው እለት ደጋግማ ደግሞ እንደምትለው አንተ ጎባጣ ሽማግሌ ብለዋለች። ይህንን ያለችው ታዲያ የዴቭን እድሜ ቅርጥፍ አድርጋ ከበላች በኋላ ነው። በጣም የሚያሳዝን ነው። እንግዲህ ዴቭ ከሱቅ ገዝቶ አይደለም እድሜ እየሰጣት እሷም፣ እሱን ሁሌ መሳደብ አይሰለቻትም። አንተ ጉባጣ ሽማግሌ ትለዋለች። ይሁና ግን ዴቭ ሸበላ መሆኑን እናውቃለን። አመለሸጋ ነው። ሴቶችን ደግሞ ላስምጥ ካለ ብዙም ጊዜ አይወስድበትም። ብዙ ቆነጃጅቶችን በዙሪያው አሉ። ምናልባትም ዴቭ ከዚህ በኋላ ሶሲ ለማስቀናት ሲል ከሌላ ሴት ጋር ልንመለከተው እንችላለን። ዴቭ እሷንስ እንደዛ አድርጎ ያስቀና ወይ? እድሜውን ቅርጥፍ አድርጋ የብላችሁን ሶሲን ደግሞ በደንብ አድርጎ ያቃጥለው ይመን ስላላችሁ ኮሜንት ሴክሽን ላይ ልትነግሩኝ ትችላላችሁ። ብቅላ ያባውን ሆድ ያወጣዋል። ተረቱን ደግሞ እናንተ ናችሁ ከዚህ ቀደም የተሳሳታችሁ። ሶሲ ልክ ነች። ሆድ ያባውን ብቅል ሳይሆን የሚያወጣው ብቅል ያባውን ነው ሆድ የሚያወጣው። ለማንኛውም ከዚህ ቀደም እናቷ የተረተችውን ሁሌም የምትሰማውን ተረት እስኪቀይር ድረስ አእምሯን ደግሞ በደንብ አድርጎ መረጋጋት እንዳትችል አድርጓል። ዴቭ፣ ይህንን ደግሞ ዲስሪስፔክትም ጭምር ነው። ሶሲ ይህንን አትታገስም። ፊልም የተወችለት ፍቅሯ እንግዲህ ትላንትና ሌላ ሴት ጠብሳለሁ ብሎ ፎክሮባታል። እስኪ መጨረሻቸውን አብረን እንመለከታለን። እናንተስ ምን ትላላችሁ? ወደ ሌላኛው ኮሜንት ስንሸጋገር ሄሉ የኔ እናት ስታሳዝ ም ሙድ መያዣ አረጋት እኮ የሚሉ ነገሮችን ተመልክቻለሁ። እንደ አቡሻ አይነት የሚያስቀና እንዲሁም ደግሞ ፍቅሩን በአደባባይ መግለጽ የማይሽኮረመም የማያፍርን ፍቅረኛ ሰጥቷችሁ እኮ ሙድ ብያዝባችሁ በምን እድላችሁ ነው የምላችሁ። ሄለን በትናንትናው ሌት የተደረገላት ነገር እንግዲህ አንድ በፍቅረኛው የሚኮራ እጅግም የሚያፈቅር ሰው በአደባባይ ፍቅሩን ሊገልጽ በሚችልበት መንገድ ነው የገለጸው። ሄሉዬም ደግሞ እድለኛ ነች ብዬ አስባለሁ። ያንን ደግሞ አቡሻ አድርጎላታል። አቡሻ የአራዳ ልጅም ብቻ ሳይሆን ጥሩ አፍቃሪም ይመስላል። ጠላሊጋ ብዛት ነበር ጠላውን ንቃስ ተመሳሳይ ሆነ ስለማጠጣ ብቻ ትታለች። ለማንኛውም ሄለን እድለኛ ነች። በአደባባይ ደግሞ ዘፍኖላታል። በጓደኞቿን ፊት አሽኮርምሟታል። እናንተ እድለኛ ከሆናችሁ ብቻ ነው በጓደኞቻችሁ ፊት ሙድ የሚያስይዝባችሁ ፍቅረኛ ሊመጣላችሁ የሚችለው። የዘመኑ ወንዶች እንደሆን አፋችንን እንደምንም አድርጋችሁ ከፍታችሁ ካልሰማችሁ በስተቀረ አንዳንድ ነገሮችን ደግሞ ጣልጣል እያደረጋችሁ እንደ ቲፕ ካልሆነ ፍቅራችንን ለመግለጽ በጣም ነው የምንቸገረው። አቡሻ ግን ከእኛ በተቃራኒ ይመስለኛል ፍቅሩን በአደባባይ መግለጽ አይደግመውም። በአገኛት ቁጥር ደግሞ ፍቅሩን ለማሳየት ይሞክራል። እንደ አቡሻ አይነት ፍቅረኛ ይስጣችሁ ብያለሁ። አሜን በሉ ሴቶች። ሌላውን ደግሞ እንመልከት። መሳቅ ሳልፈልግ ሳ

በሳቅ ገደላችሁኝ፣ ተብላችኋል። ትላንትና እንደምታውቁት ቤዛ ቹቻ፣ እንዲሁም ደግሞ ሄለን ከዚህ ቀደም ለፍቅራቸው መቀስ የሆነችውን ጸጋ ፍለፊታችን ላይ አቁሞ ካለ ምክንያት ደግሞ እየሳቁባት አንጀቷን እርር ሲያረጉ ነበር። እሷ ልጅ በቆሟ ሊያሳብዷትም ቆርጠው የተነሱ ነው የሚመስሉት። የሚያስቅ ነገር በሌለበት እየሳቁ አንቺ ነበርሽ የደስታችን መቀስ። ዛሬ ግን እድሜ ለቹቻ ቡጢ ብለው እንግዲህ በስውር የያዘችውን ቡጢን እያሰበች ቹቻ ትስቃለች። እየሳቁም ደግሞ በመጨረሻም አናደዋት እንዲሁም ደግሞ አብሽቀዋል ሰዓት ከእነሱ እንድትሸሽ አድርገዋል። ትናንትና እንደተመለከታችሁት እኔ መሳቅ ሳልፈልግ አብሬያቸው ስስቅ ነበር፣ ምክንያቱም ሳቃቸው ራሱ ያስቅ ነበረ። እናንተ እንዴት ተመለከታችሁት ያንን ሲን? እኔ እጅግ በጣም ነበር ያሳቀኝ፣ ሳቃቸው ነበር በደንብ አድርጎ ሲያስቀኝ የነበረው። ሌላውን ደግሞ ስንመለከት ጸጋ ጥለዋን እንኳን እንዳታምን አደረገቻት። ቹቻ የኔ ጀግና ተብለሻል እንግዲህ እንደምታውቁት፣ ጸጋ አሁን ላይ ሁሌ ስትራመድ ብቻዋን ስትሆን ሰዎች እየተከተሏት እንደሆን ታስባለች። ሰዎችም ብቻም ሳይሆን ጥላዋን መጠርጠር ጀምራለች። ጥላዋም ሊደበድባት እንደሚችል ፀሐይ፣ በወጣ ቁጥር ጥላዋን ቼክ እያደረገች ነው የምትሄደው። ጥላዋንም ጭምር እንድትፈራ ሆናለች። ቹቻ ያንን በማድረጓ ደግሞ ጀግናነች እየተባለች ትገኛለች። ምናልባትም ከዚህ በኋላ ጸጋ ምናልባትም ነቅላል እናያት እንችላለን። ጭንቀቷ በደንብ ነው ከፍ እያለ የሚገኘው። ስልኳ ደግሞ ሲሰረቅ ቆልያን የተገፈፈው። ለማንኛውም የጸጋ ነገር አሁን ላይ ያበቃላት ይመስለኛል። እናንተስ እንዴት ተመለከታችሁት? ሌላ ደግሞ ስንመለከት ቅዱሴ በጣም ነው የሚያሳዝነው። ሁሉም ሰው ሲስቅ እና ሲጫወት ደስተኛ ቢመስልም ግን በውስጡ የራሱ የሆነ ሕመም አለው እኔ 18 ዓመቴ ነው ግን በዚህ እድሜ ብዙ ችግሮችን አሳልፍ ያለሁ ግን ለሁሉም ነገር እግዚአብሔር ይመስገን ከኔ የሚባስ አለና የሚሉ ሰዎችን ተመልክቻለሁ። ቅዱስ በትናንትናው ዕለት ከቀድሞ ፍቅረኛው ጋር የነበረውን ጣፋጭ የፍቅር ጊዜ እንዲሁም ደግሞ በመሀል የተከሰተውን አደጋ ለሱ ኃይለኝነት ደግሞ ምክንያት የሆነውን ታሪክ ሲናገር ነበረ። ሲያነባም ተመልክተነዋል። ለፊዮሪም ደግሞ ከሱ ጋር ስታዝን ነበር። ቅዱስ የተናገረው ታሪክ ሰዎች የሚሆኑትን የሚሆኑት ከኋላቸው ባለው አንዳች ታሪክ እንደሆን ተረድታችሁ፣ ሁሌም ሰዎች የሚሆኑትን ሳይሆን ከጀርባቸው ያለውን ታሪክ ለመረዳት ሞክሩ። ሰዎች ደግሞ የሚያደርጓቸውን ነገሮች በትዕግስት እያለፋችሁ ደግሞ ልታክሟቸው ሞክሩ። እንደ ቀስቲ ደግሞ ደንፍታችሁ ቡጢ እንዳታነሱ ፍቅሬ የተነካብኝ ብላችሁ ደግሞ የሰውን አገጭ የቦክስ መለማመጃ አታድርጉ። ታክሳችሁ ሰዎችን ለማደመጥ ሞክሩ። ሁሉም ከጀርባው ሕመም አለው። ያንን ሕመም ካዳመጣችሁ ደግሞ ልትረዱት ትችላላችሁ ብዬ አስባለሁ። ዶች ቤተሰቦች አብራችሁን ስለዘለቃችሁ ይህንን ኮሜንት ስላዳመጣችሁኝ በጣም አመሰግናለሁ። ለቻና ያለ አዲስ ከሆናችሁ ቻናኝ ሰብስክራይብ እያደረጋችሁ ይህንም ቪዲዮ ደግሞ ላይክና ሼር እያደረጋችሁ እየደገፋችሁኝ አብራችሁኝ ዝለቁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ ባይ።